እኔ እኮ ከድሮ ጀምሬ ምኮ ወፍጮ መፍጨት አላውቅም እኮ አውቃለሁ። አስተምረሽ ነው እንዴ? እኮ ተክቼው አላውቅም፣ ምንም አላውቅም። አቤት ሙያና ነው። እዛ እንግዲህ ያው እንግዲህ ይስቁብኛል፣ ይስቁብኛል። ምን ፈልጋሽ ነው? እንዳታወዛውዙ በጣም በደንብ እያሳየች ነው ነው እንግዲህ ላ

ዛሬ ተጀምሮ ነው ይበሳለው። ነገ ሂደስ ዛሬ የምትፈጭት ብዬ ነው። ለነገ ጠዋት ተጀምሮ እንዲበስል ነው። ምንድነው የሚጨመረው? እንትን እኮ እሱን ተከክቶ ነው። ጨምሪ፣ ወይ ትሪ ይውቃሽ የተራ ነው። በቃ እሷ ስለለመደ ታኒ ኮበለሲ ወይ ምጣዱ ለምን እዛ ቀጥላችሁ ነው? አያችሁ፣ የለመደ እና ያለመደ ከላይ ነካ ነካ ነው። ለካ ግን አልበዛም እንዴ ለሰው? ይሄ እንትን ይሄ በቆሎ ማለት ነው። ይሄ በቆሎ ይሄ ቢያለው ትንሽ ሳም ሳም አድርጓል ማለት ነው። አህ ምን አልሽ ምን አልሽ? አይ ስልሽ በዛ፣ ብዙ አይደለም። አይ ነገሩ አይበላሽም። የሁላችሁ እንግዲህ የናፈቃችሁ እኔ እዛ ሀገር ሆነ እራሱ ቪዲዮ ማየው ገጠር የሚሰራውን ነበር። ገጠር የሚሰሩትን ማለት ነው። ግን እኳንችም እያደቀቅሹ ሆነ ነይ ላፊዝሽ ነየዚ ካሜራውን ወደዛ ያላቸው ቅድም ነጠላ ያደረኩትኝ ለእሱ ቤት ሄጄ መጥቼ ነበር። አሁን እንግዲህ ውድ ቤተሰቦቼ ምን ይመስላል፣ ገጠር ላይ ያደጋችሁ ታውቃላችሁ። ጉልባ ነው የሚሰራ ጸረነ

ሁለተኛ ስራ ልጅ ሲዛፍ እንግዲህ እናንተ ሸር ላይክ እያደረጋችሁ ብዙ ነገር የገጠር ነገር እንዳሳያችሁ። አረ ይሄ የጠላ ቤት ነበረ። በቃ እዚህ ነው ምግብ የምታበስሉት? እዚጋ ነው ምግብ የምታበስሉት።